ሰላም ሰላም፣ ውድና የተከበራችሁ አድማጮች እንዴት ናችሁ? እለታዊን የአመሻሽ አጫጭር የስፖርት መረጃዎች ከላንጋኖ ስፖርት ይዤላችሁ ቀርቤ፣ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ የክሪስቲያኖ ሮናልዶን ጉዳይ እንመለከታለን። ክሪስቲያኖ ሮናልዶ በአልናስር ያለው ኮንትራት እየተጠናቀቀ ይገኛል። ኮንትራቱ ታዲያ በያዝነው በፈረንጆቹ ጁን የመጨረሻው ቀን ላይ ነው የሚጠናቀቀው፣ ጁን 30 ማለት ነው። ከዛ በኋላ ክለብ አልባ ነው የሚሆነው። ነገር ግን የተለያዩ ክለቦች ተጫዋቹን ለማስፈረም ፍላጎት ማሳየታቸው እየተገለጸ ይገኛል። አልናስሮችም ታዲያ ተጫዋቹ ኮንትራቱን አራዝሞ በክለቡ ይቆያል የሚል እምነት እንዳላቸው ነው የተገለጸው። ከዚሁ ጋር በተያያዘ ታዲያ ክሪስቲያኖ ሮናልዶ ከዓለም ክለቦች ዋንጫ ውድድር ጋር በተያዘ ውሳኔውን በትላንትና ሁለት ማሳወቅ ሆኖ በስፋት እየተዘገበውና ክርስቲያኖ ሮናልዶ ለየትኛውም ክለብ በዓለም ክለቦች ዋንጫ ላይ እንደማይሳተፍ አስታውቋል። ትላንትና ታዲያ በሰጠው ጋዜጣዊ መግለጫ ክርስቲያኖ ሮናልዶ በርካታ ጥያቄዎች እንደቀረበለት እየተናገረ ቢሆንም፣ ነገር ግን በዓለም ክለቦች ዋንጫ ውድድር ላይ እንደማይሳተፍ ነው ያስታወቀው። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ተጫዋቹ በአጭር ጊዜ ዝውውር ወደ አንደኛው ክለብ በመዘዋወር በውድድሩ ላይ ሊሳተፍ ማስተላለፍ ይችላል፣ የሚል መልእክትን ከአይሾው ስፒድ ጋር ባደረጉት ቃለ መጠይቅ አስታውቀው ነበር። ነገር ግን ክሪስቲያኖ ሮናልዶ በዓለም ክለቦች ሻምፒዮና ላይ እንደማይሳተፍ ነው የታወቀው። ሊዮኔል ሜሲ በኢንተር ማያሚ በኩል ይሳተፋልና ክሪስቲያኖ ሮናልዶ እዚህ ውድድር ላይ ቢሳተፍ ከገበያ አንጻር እንዲሁም ተመልካቾችን ከመሳብ አንጻር አስፈላጊ ሆኖ ስለታመነበት ነበር ጃኒ ኢንፋንቲኖ ተጫዋቹ በዓለም ክለቦች ሻምፒዮና ላይ እንዲፎካከር ከፍተኛ የሆነ ጥረት ሲያደርጉ የነበሩት። በርካታ ክለቦችም ጥያቄ እንዳቀረቡለት ክርስቲያኖ ተናግረዋል። ነገር ግን በዓለም ክለቦች ውድድር ላይ ክርስቲያኖ ሮናልዶ እንደማይሳተፍ አስታውቋል። ኮንትራቱ ዘንድሮ ይጠናቀቃል። እስካሁን በሁሉም ውድድሮች በአርባ አንድ ጨዋታዎች 35 ጎሎችን አስቆጥሮ አራት ጊዜ ደግሞ አሲስት ማድረግ ችሏል። ሀገሩ ፖርቹጋል ባለፈው ጀርመንን ስታሸነፍም ታዲያ አንድ ጎል ማስቆጠሩ ይታወሳል። በነገ እለት በዩኤፋ ኔሽንስ ሊግ የፍጻሜ ጨዋታቸውን ከስፔን ጋር ያደርጋሉ። ከዛ አስቀድመው በሰጠው ጋዜጣዊ መግለጫ ነው በዓለም ክለቦች ሻምፒዮና ውድድር ላይ ክርስቲያኖ ሮናልዶ እንደማይጫወት ያስታወቀ ያስታወቀው ተጫዋቹ ወደ አልናስር ከተዘዋወረ በኋላ በ111 ጨዋታዎች 99 ጎሎችን ለክለቡ አልናስር ማስቆጠር ችሏል። በዲሴምበር ወር በ2022 ከማንቸስተር ዩናይትድ ወደ አልናስር ከተዘዋወረ በኋላ ማለት ነው። በቀጣይ ታዲያ የት እንደሚጫወት የምንመለከት ይሆናል። ቀጣይ የኪሊያን ምባፔን ጉዳይ እናገኛለን። ኪሊያን ምባፔ ፒኤስጂዎች የሻምፒዮንስ ሊግ ዋንጫን በማሸነፋቸው ደስ ብሎኛል፣ ምንም አይነት ጸጸት የለብኝም ሲል ነው የተናገረው። ፒኤስጂዎች በኪሊያን ምባፔ እንዲሁም ሊዮኔል ሜሲ እና ኔይማርን በመሳሰሉ ከዋክብቶች የአውሮፓ ሻምፒዮንስ ሊግን ለማሸነፍ ያደረገው ጥረት ሳይሳካለት ቀርቷል። ምባፔ በፒኤስጂ ቆይታው ስድስት የሊግ አንድ ዋንጫን ያሸነፈ ቢሆንም በሻምፒዮንስ ሊጉ ግን ሊሳካለት አልቻለም። አንድ ጊዜ ለፍጻሜ ደርሶ በባየር ሙኒክ ተሸንፏል። በኋላ በሩ ፍጻሜና በግማሽ ፍጻሜ ነበር ከውድድሩ ሲሰናበት የነበረው ማለት ነው። አሁን ታዲያ የቻምፒዮንስ ሊግ ዋንጫ ለማሸነፍ ወደ ሪያል ማድሪድ እንዳመራ ነው በርካታዎች ሲናገሩ የነበሩት። ነገር ግን ሪያል ማድሪድ የ15 ጊዜ የቻምፒዮንስ ሊግ አሸናፊው በአርሰናል በድምር ውጤት አምስት ለአንድ ከተሸነፈ በኋላ ከውድድሩ ተሰናብቷል። ከዛ በኋላ ኤምባፔን ያሸነፈውን አርሰናልን ደግሞ ፒኤስጂዎች በግማሽ ፍጻሜው በማሸነፍ ለፍጻሜው ደርሰው በፍጻሜው በሪከርድ የጎል ልዩነት አምስት ለባዶ በሆነ ውጤት ኢንተርን አሸንፈው ዋንጫውን መውሰድ እንደሚያደርጋቸው ይታወቃል። ከዚህ በኋላ ታዲያ ለእምባፔ ጥያቄ ቀርቦለት ነበር። በርካታዎችም ታዲያ የእምባፔን ክለቡ መልቀቅ ለክለቡ ጠቀሜታን እንዳመጣ ነው ሲገልጹ የነበሩት። ከዚህ ጋር በተያያዘ ጥያቄ የቀረበለት ኪሊያን እምባፔ ከፒኤስጂ ጋር ያለኝ ታሪክ አልቋል፣ ከነሱ ጋር ያሳለፍኩት ታሪክ ጥሩ ጊዜ ነበር፣ ዋንጫ በማሸነፋቸውም ደስተኛ ነኝ፣ ምንም አይነት ጸጸት የለብኝም ሲል ነው የተናገረው። አሁንም የሻምፒዮንስ ሊጉንም ሆነ ሌሎች ዋንጫውንም ለማሸነፍ ስራው የሚጠብቀው እኔን ነው፣ እኔ የቻልኩትን በሙሉ አድርጋለሁ ሲል ነው ኪሊያን ምባፔ በትላንትናው ዕለት የተናገረው። ወደ ቀጣዩ መረጃ እናልፋለን። በቀጣይ ታዲያ የማንቸስተር ዩናይትድን ጉዳይ ነው የምናገኘው። ከማንቸስተር ዩናይትድ ጋር በተያያዘ ታዲያ በርካታ የዝውውር እንቅስቃሴዎች ሊኖራሉ ተብሎ ይጠበቃል። እንዳጠቃላይ ማንቸስተር ዩናይትድና ማንቸስተር ሲቲ የአታላንታውን የአማካይ ስፍራ ተጫዋች ኤደርሰንን እየተመለከቱት ይገኛሉ። ከተጫዋቹ ጋር በተያያዘም ጥያቄ አቅርበዋል ሲል የጣሊያኑ ጋዜጣ ጋዜጣ ዴሎ ስፖርት ዘግበዋል። ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ ጥያቄ ማቅረባቸውንም ነው የተገለጸው ነገር ግን ለተጫዋቹ ዝውውር ዝውውር ከ40 እስከ 50 ሚሊዮን ዩሮ የዝውውር ሂሳብ መክፈል እንደሚኖርባቸው የተገለጸው። የሀያ አምስት ዓመቱ ብራዚላዊው በአታላንታ ምርጥ የሚባል ጊዜን በማሳለፍ ላይ የሚገኝ ተጫዋች ነው። በአታላንታ ጥሩ የሚባል እንቅስቃሴን በማድረግ ላይ ይገኛል። ማንቸስተር ዩናይትድ ታዲያ ኤደርሰን የሚፈልገው አይነት ተጫዋች ነው። ኤደርሰን ጨዋታዎችን መቆጣጠር የሚችል አስፈላጊ በሆነ ጊዜ ደግሞ ኳሶችን ወይም ደግሞ የጎል እድሎችንም መፍጠር የሚችል ተጫዋች ነው። በስምንት ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። እና ተጫዋች ለማንቸስተር ዩናይትድ የሚያስፈልግ ተጫዋች እንደሆነ ነው በርካቶች እያመኑ የሚገኙትና ማንቸስተር ሲቲዎችም ታዲያ የተጫዋቹን ሁኔታን በቅርበት እየተከታተሉ እንደሚገኙ ተገልጿል። በአጠቃላይ ሁለቱ ክለቦች ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ ጥያቄ ማቅረባቸውም ነው የተገለጸው። በመቀጠል የሙሐመድ ቅዱስን ጉዳይ እናገኛለን። ሙሐመድ ቅዱስ በአዲስ መልኩ ስሙ አሁን ከአርሰናል ጋር መነሳት ጀምሯል። አርሰናሎች ታዲያ የክንፍ መስመራቸውን ማጠናከር ይፈልጋሉ፣ እንዲሁም በመሃል መስመሩ ላይ ጎል ፈጣሪ የሆነ ተጫዋች ይፈልጋሉ እና በርካታ ተጫዋቾች ናቸው ስማቸው ከአርሰናል ጋር በመያያዝ ላይ የሚገኘው እና አሁን ደግሞ አርሰናሎች ሙሐመድ ቅዱስንም እየተመለከቱት እንደሚገኙ ነው በመዘገብ ላይ የሚገኙት። እንደ አጠቃላይ ለተጫዋቹ ከሳዑዲ አረቢያ አካባቢም ጥያቄ እንደቀረበለት እየተገ እየገለጸ ይገኛል። ዌስት ሃም ዩናይትድ ታዲያ ተጫዋቹን በቀላሉ መልቀቅ አይፈልጉም። ለተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ የዝውውር ሂሳብ እንዲከፈላቸው ይፈልጋሉ። የተጫዋቹ የውል ማፍረሻ በመሆኑ ማለት ነው። አርሰናሎች ታዲያ ሌሎች አማራጮችንም እየተመለከቱ ይገኛሉ። የቸልሲ ስምም ከሞሐመድ ቅዱስ ጋር የተነሳበት አጋጣሚ አለ። አሁን ታዲያ አርሰናሎችም ተጫዋቹን ለማስፈረም የሚደረገውን ፉክር ለመቀላቀል መወሰናቸውን ነው ኢቪኒንግ ስታንዳርድ እየዘገበው። ሞሐመድ ቅዱስ ዘንድሮ በሁሉም ውድድሮች 35 ጨዋታዎች ላይ ተሰለፈ ጫውቶ አምስት ጎሎችን አስቆጥሮ አራት ጊዜ አሲስት ማድረግ ችሏል። ሌሮይ ሳኔ የአርሰናልን ውሳኔ በመጠባበቅ ላይ ይገኛል፣ ሲል የጀርመኑ ጋዜጣ ቢልድ ዘግበዋል። ቢልድ ይዞት የወጣው መረጃ እንደሚያመላክተው ከሆነ አርሰናሎች ከቶተናም ሆትስፐር በተሻለ መልኩ ተጫዋቹን ለማስፈረም እንቅስቃሴ በማድረግ ላይ ይገኛሉ። ነገር ግን ለተጫዋቹ የሚያቀርቡት የኮንትራት ፕሮፖዛል ይጠበቃል፣ ሲል ነው የገለጸው። ሌሮይ ሳኔ ወደ ለንደን መዘዋወር ይፈልጋል፣ ነገር ግን ወደ አርሰናል ነው መዘዋወር የሚፈልገው፣ ሲል ነው የገለጸው። ባየር ሙኒክን የሚለቅ ከሆነ በአውሮፓ መድረክ ሌሮይ ሳኔ መጫወት የሚፈልገው ለአርሰናል እንደሆነም ነው ያስታወቀው። በአጠቃላይ ወኪሉ ቢኒ ዛሃፊ ከዚህ ጋር በተያያዘ በለንደን ከአርሰናል ጋር ንግግር ማድረጉ ነው የተገለጸ የሚገኘው። አርሰናሎች የሚያቀርቡት ውሳኔ ወይም ደግሞ ፕሮፖዛል ይጠበቃል ሲልም ዘግቧል። ቶተናም ሆትስፐሮች የብሬንትፎርዱን አሰልጣኝ ቶማስ ፍራንክ ለመቅጠር እየሰሩ ይገኛሉ። ቶማስ ፍራንክ ታዲያ አሁን ላይ የቶተናም ሆትስፐር ዋነኛው ምርጫ መሆኑ ነው እየተገለጸ የሚገኘው በብሬንትፎርድ አስገራሚ ስራዎችን መስራት እየቻለው ቶማስ ፍራንክ እስከ 2027 በክለቡ የሚያቆይ ኮንትራት አለው። በ2018 ነው ወደ ክለቡ የመጣውና በርካታ ዓመታትን ከብሬንትፎርድ ጋር ማሳለፍ ችሏል። እንደአጠቃላይ አሰልጣኙን ከክለቡ ለማስኮ ተስተውለል ቶተናም ሆትስፐሮች ከፍተኛ የሆነ ገንዘብ ማውጣት እንደሚኖርባቸውም ነው የተገለጸው። ዘንድሮ በሁሉም ውድድሮች 43 ጨዋታዎች ላይ የተሳተፈው አሰልጣኝ ቶማስ ፍራንክ ቡድኑ 19 ጨዋታዎችን አሸንፎ 16ቱን ደግሞ ተሸንፏል። 8 ጨዋታዎችን ደግሞ በአቻ ውጤት ነው ያጠናቀቀውና በአማካይ በአንድ ጨዋታ ቡድኑ 1.51 ነጥብ ሲያስመዘገብ ነበር። ለብሬንትፎርድ ታዲያ እንደነገርኳችሁ ጥሩ የሚባል እንቅስቃሴ ነው እያደረገ የሚገኘው። አሁን የቶተናም ሆትስፐር ዋነኛ ምርጫ መሆኑም ተገልጿል። ቶተናም ሆትስፐሮች ታዲያ ፊታቸውን ወደ ቶማስ ፍራንክ ያዞሩበት ትልቁ ምክንያት ሮቤርቶ ዲዘርቢ የቶተናም ሆትስፐር ጥያቄን ውድቅ በማድረጉ ነው። ሮቤርቶ ዲዘርቢ በአሁኑ ሰዓት በማርሴ ምርጥ የሚባል እንቅስቃሴ ነው በማድረግ ላይ የሚገኘው። ስለዚህ እዛው በማርሴ መቀጠል ስለሚፈልግ አሰልጣኝ ሮቤርቶ ዲዘርቢ ከቶተናም ሆትስፐር የቀረበለትን ጥያቄ ውድቅ ማድረጉ ነው የተገለጸው። ክለቡ ዘንድሮ በሁሉም ውድድሮች 36 ጨዋታዎችን አድርጎ 21ን አሸንፏል። አስሩን ደግሞ ተሸንፎ አምስት ጊዜ በአቻ ውጤት አጠናቋል። በአማካይ 1.89 ነጥብ ሲያስመዘግብ ነበር። የ46 ዓመቱ ጣሊያናዊ ሮቤርቶ ዲዘርቢ ማለት ነው የቶተናም ሆትስፐሮች ዋነኛው ኢላማና ምርጫ ነበር። ነገር ግን አሰልጣኙ እዛው በማርሴ መቆየት በመፈለጉ ቶተናም ሆትስፐሮች ፊታቸውን ወደ ቶማስ ፍራንክ አዙረዋል። የሪያል ሶሲዳዱ ታኬ ፉሳ ኩቦ ክለቡን በዚህ በክረምት የዝውውር መስኮት መልቀቅ እንደሚፈልግ ተገልጿል። የተጫዋቹ ፍላጎትም ወደ ፕሪምየር ሊጉ ማምራት እንደሆነ ነው ፍሎሪያን ፕሌተንበርግ የዘገበው። የታኬፉሳ ኩቦ ስም ከዚህም በፊት ከአርሰናል እንዲሁም ሊቨርፑል ጋር ሲያያዝ የነበረ ተጫዋች ነው። አሁን ታዲያ ተጫዋቹን ማን ያስፈርማል የሚለው በቀጣይ የሚታይ ይሆናል። በአብዛኛው የቀኝ ክንፍ ተጫዋች የሆነው ታኬ ፉሳ ኩቦ በአጥቂ አማካይ ቦታ ላይ እንዲሁም በግራ መስመር ቦታ ላይ መጫወት የሚ እንዲችል ተጫዋች ነው። ዘንድሮ በሁሉም ውድድሮች ለሪያል ሶሲዳድ 52 ጨዋታዎች ላይ ተሰልፎ ተጫውቶ ሰባት ጎሎችን አስቆጥሮ አራት ጊዜ አሲስት ማድረግ ችሏል። በአሁኑ ሰዓት በትራንስፈር ማርኬት እስከ 40 ሚሊዮን ዩሮ የተገመተ ተጫዋች ነው። ተጫዋቹ ታዲያ ከፕሪሚየር ሊጉ የሚመጣለትን ጥያቄ እየተጠባበቀ ይገኛል ሲል ነው ፍሎሪያን ፕሌተንበርግ የዘገበው። የሊቨርፑሉ ፌዴሪኮ ኬዛ ወደ ጣሊያን መመለስ እንደሚፈልግ ተገልጿል። ዘንድሮ ወደ ሊቨርፑል ከመጣ በኋላ ብዙም የመጫወት እድል ማግኘት ያልቻለው ፌዴሪኮ ኬዛ ፍላጎቱ ወደ ጣሊያን ተመልሶ በጣሊያን መጫወት እንደሆነ ነው ፋብሪዚዮ ሮማኖ የዘገበው። ስለዚህ ከጣሊያን ክለቦች የሚቀርብለትን ጥያቄ እየተጠባበቀ እንደሚገኝ ነው ፋብሪዚዮ ሮማኖ ያስታወቀው። በአጠቃላይ ከሊቨርፑል ጋር በመጀመሪያው ዓመቱ ዋንጫ ማሸነፍ ቢችልም፣ የፕሪሚየር ሊግ ዋንጫ ማለት ነው። ፌዴሪኮ ከዛ ግን ያን ያህል በጨዋታዎች ላይ ተሰልፎ መጫወት አልቻለም። እንዳጠቃላይ በስድስት የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው ተሰልፎ መጫወት እየቻለው። ከዛ በተረፈ በአውሮፓ ሻምፒዮንስ ሊግ እንዲሁም በኤፍኤ ካፕ እና ካርሊን ካፕ በሁሉም ውድድሮች አስራ አራት ጨዋታዎች ላይ ብቻ ነው ተሰልፎ መጫወት እየቻለው። አሁን ግን ወደ ጣሊያን መመለስ እንደሚፈልግ ነው የተገለጸው። የናፖሊ የኤሲ ሚላን እና የጁቬንቱስ ስምም ከተጫዋቹ ጋር በመነሳት ላይ ይገኛል። ተጫዋቹም ወደ ጣሊያን መመለስ እንደሚፈልግ ነው የተገለጸው። ቸልሲዎች የኤሲ ሚላኑን ግብ ጠባቂ ማይክ ማግናን ለማስፈረም ከፍተኛ የሆነ ጥረት በማድረግ ላይ እንደሚገኙ ይታወቃል። በአጠቃላይ ታዲያ አንድ የመጨረሻ ሙከራ ለማድረግ መዘጋጀታቸው ነው እየተገለጸ የሚገኘው። ይህንን ጥያቄ ኤሲ ሚላኖች የማይቀበሉ ከሆነ ቸልሲዎች ፊታቸውን ወደ ሌሎች አማራጮች ለማዞር ማቀላቸው ነው እየተገለጸ የሚገኘው። ቸልሲዎች ታዲያ የግብ ጠባቂ መስመራቸውን ማጠናከር ይፈልጋሉ። ለዚህ ደግሞ የኤሲ ሚላኑን ማይክ ግናን የመጀመሪያ ምርጫቸው አድርገውታል እና ተጫዋቹ ወደ ቼልሲ ያመራል ተብሎ ይጠበቃል። ኤሲ ሚላኖች መጀመሪያ ላይ የቀረበላቸውን የዝውውር ጥያቄ ውድቅ አድርገዋል። አሁን ግን የተሻሻለ የዝውውር ሂሳብ ለማቅረብ ቼልሲዎች መዘጋጀታቸውን የተገለጸው። ይህንን አዲሱን የዝውውር ሂሳብ የማይቀበሉ ከሆነ ግን ቼልሲዎች እንቅስቃሴያቸውን ለማቋረጥ መወሰናቸው ነው የተገለጸው። እዛው ቸልሲ ጋር ስንቆየ የሂጎ ኤክቲኬን ጉዳይ እናገኛለን። በአሁኑ ሰዓት ለአይንትራንክ ፍራንክፉርት እየተጫወተ የሚገኘው ሂጎ ኤክቲኬ ስሙ ከቸልሲ ጋር እየተነሳ እንደሚገኝ ይታወቃል። ነገር ግን ለተጫዋቹ እየተጠየቀ ያለው የዝውውር ሂሳብ ቸልሲዎች ለመክፈል ካቀዱት በላይ እንደሆነ ነው በመዘገብ ላይ የሚገኘው። በዚህም መሰረት ታዲያ ተጫዋቹን ለማስፈረም ቸልሲዎች ሊቸገሩ እንደሚችሉ ነው በስፋት በመዘገብ ላይ የሚገኘው። በአጠቃላይ ሂጎ ኤክቲኬ በዘንድሮ የውድድር ዓመት በሁሉም ውድድሮች ማለት ነው ለኤንትራንክ ፍራንክፈርት 48 ጨዋታዎች ላይ የተሰለፈው ተጫዋቶ 22 ጎሎችን አስቆጥሮ 12 ጊዜ ደግሞ አሲስት ማድረግ እየቻለ ተጫዋች ነው። ነገር ግን ተጫዋቹን ለመልቀቅ ከፍተኛ የሆነ የዝውውር ሂሳብ ነው በመጠየቅ ላይ የሚገኙት። ይህንን ግን ቼልሲዎች ለመክፈል ፈቃደኛ እንዳልሆኑ በተለያየ አጋጣሚም በመዘገብ ላይ ይገኛል። በአጠቃላይ ለተጫዋቹ ዝውውር እስከ 84 ሚሊዮን ፓውንድ የዝውውር ሂሳብ እንዲከፈላቸው ነው የሚፈልጉት። እዛው ቸልሲ ጋር እንቆያለን። የጆአዎ ፌሊክስን ጉዳይ እናገኛለን። ጆአዎ ፌሊክስ እየተሳካለት አይደለም። ይህ ወጣት ተጫዋች ታዲያ ለበርካታ ክለቦች በቅርብ ዓመታት ውስጥ ለመጫወት ተገድዷል። ወደ ቸልሲ ሁለት ጊዜ መጥቷል። ሁለቱንም ጊዜ ታዲያ አልተሳካለትም። አሁንም በውሰት ነው ከኤሲ ሚላን ጋር ለማሳለፍ የተገደደው። እንደ አጠቃላይ ተጫዋቹ ከቤንፊካ ወደ አትሌቲኮ ማድሪድ ካመራ በኋላ አጀማመሩ ጥሩ ቢሆንም በአትሌቲኮ ማድሪድም ጥሩ የሚባል ጊዜን ማሳለፍ አልቻለም። ከዛ ወደ ቸልሲ መጣ፣ በመሃል ወደ ባርሴሎና አመራ። ከባርሴሎና ወደ አትሌቲኮ ማድሪድ ተመለሰ። አሁንም ዳግም ወደ ቸልሲ መጣ። ከቸልሲም ወደ ኤሲ ሚላን አመራና ተጫዋቹ በራስ መተማመኑም እየቀነሰ ነው የሚገኘውና ይህንን መልሶ ለማግኘት ተጫዋቹ ወደ ቀድሞ ክለቡ ቤንፊካ ሊመለስ ይችላል ሲል የፖርቹጋሉ ጋዜጣም አቦላ ዘግቧል። አቦላ ይዞት የወጣው መረጃ እንደሚያመላክተው ከሆነ ተጫዋቹ ብቃቱን መልሶ ለማግኘት እንዲሁም በራስ መተማመኑን ለመመለስ ወደ ቀድሞ ክለቡ ለመምጣት እያቀደ ይገኛል ሲል ነው የገለጸው። በአጠቃላይ ተጫዋቹ በቸልሲ ውስጥ የመቆየት እድሉ አናሳ እንደሆነ ነው የተገለጸው። በዚህ መሰረት ወደ ቀድሞ ክለቡ ይመለሳል ተብሎ ይጠበቃል። እንደ አጠቃላይ በሁሉም ውድድሮች ዘንድሮ ለቸልሲም ለኤሲ ሚላንም 41 ጨዋታዎች ላይ ተሰልፎ የተጫወተ ሲሆን 10 ጎሎችን አስቆጥሮ ሶስት ጊዜ ደግሞ አሲስት ማድረግ ችሏል። አሁን ተጫዋቹ ወደ ቀድሞ ክለቡ ቤንፊካ ሊመለስ እንደሚችል ነው የተገለጸው። ኒውካስል ዩናይትዶች ጆ ፔድሮን ለማስፈረም እንቅስቃሴ መጀመራቸው ተዘግቧል። ጆ ፔድሮ በዚህ በክረምት የዝውውር መስኮት ብራይተንን ይለቃል ተብሎ ይጠበቃል። ስሙ ከበርካታ ክለቦች ጋር ቢያያዝም አሁን ግን ኒውካስል ዩናይትዶች የተሻለ እንቅስቃሴ በማድረግ ላይ እንደሚገኙ ነው የተገለጸው። ለተጫዋቹ ዝውውር ግን ብራይተኖች እስከ ሰባ ሚሊዮን ዩሮ የዝውውር ሂሳብ ለመጠየቅ መዘጋጀታቸውን የተገለጸው ተጫዋቹን ለማስፈረም እንደነገርኳችሁ ሌሎች ክለቦችም ፍላጎት አሳይተው ነበር። ነገር ግን አሁን ላይ ባለው ሁኔታ ተጫዋቹን ለማስፈረም ጥረት ማድረግ ላይ የሚገኘው ኒውካስል ዩናይትድ እንደሆነ ነው የተገለጸው። ተጫዋቹ በአጥቂ መስመር ቦታ ላይ እንዲሁም ተደራቢ አጥቂ እና በክንፍ መስመር ቦታ ላይ መጫወት የሚችል ሲሆን ዘንድሮ በ30 ጨዋታዎች አስር ጎል አስቆጥሮ ሰባት ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። እስከ 2028 በክለቡ የሚያቆየው ኮንትራት አለው። ነገር ግን ብራይተኖች ለተጫዋቹ ዝውውር እስከ ሰባ ሚሊዮን ዩሮ የዝውውር ሂሳብ እንደሚፈልጉ ነው የተዘገበው። አሌሃንድሮ ጋርናቾ በፕሪሚየር ሊጉ ሊቆይ እንደሚችል እየተገለጸ ይገኛል። አሌሃንድሮ ጋርናቾ ማንቸስተር ዩናይትድን ይለቃል፣ ነገር ግን በፕሪሚየር ሊጉ የመቆየቱ እድል ሰፊ እንደሆነ ነው የተገለጸው። ባየር ሊቨርኩሰንን ጨምሮ በርካታ የጣሊያን ክለቦችም ተጫዋቹን ማስፈረም ይፈልጋሉ። ነገር ግን ፋብሪዚዮ ሮማኖ እንደሚለው ከሆነ ሶስት የፕሪሚየር ሊጉ ክለቦችም ተጫዋቹን ማስፈረም እንደሚፈልጉ ነው የተገለጸው። በአጠቃላይ በቀጣይ ቀናትና ሳምንታት ውስጥ የሚፈጠረውን ነገር እንመለከታለን። ነገር ግን አሌሃንድሮ ጋርናቾ በፕሪሚየር ሊጉ የመቆየት

ቦርሻ ዶርትሙንዶች ጆ ቤሊንጋሃምን ከሰንደርላንድ ለማስፈረም 252 ሚሊዮን ፓውንድ የዝውውር ሂሳብ አቅርበው ውድቅ እንደተደረገባቸው ይታወቃል። ሰንደርላንዶች ታዲያ ተጨማሪ 85 ሚሊዮን ፓውንድ በተጫዋቹ ዝውውር ላይ እንዲጨመርላቸው እንደሚፈልጉ ነው የተገለጸው። ሚረር ይዞት የወጣው መረጃ እንደሚያመላክተው ከሆነ ሰንደርላንዶች የተጫዋቹ ውል ማፍረሻ 337 ሚሊዮን ፓውንድ በሙሉ እንዲከፈላቸው ይፈልጋሉ። በዚህም መሰረት የቀረበላቸውን ጥያቄ ውድቅ ማድረጋቸው ነው የተገለጸው። ቸልሲዎች የባርሴሎናውን ፌርሚን ሎፔዝ ለማስፈረም ያቀረቡ ጥያቄ ውድቅ ተደርጎባቸዋል ሲል ሙንዶ ዲፖርቲቮ ዘግበዋል። ሙንዶ ዲፖርቲቮ ይዞት የወጣው መረጃ እንደሚያመላክተው ከሆነ ቸልሲዎች የባርሴሎናውን የአማካይ ስፍራ ተጫዋችን ፌርሚን ሎፔዝን ለማስፈረም ተጫዋቾችን እንዳቀረቡላቸው ነው የተገለጸው። 59 ሚሊዮን ፓውንድ የዝውውር ሂሳብ እንዳቀረቡና መጀመሪያ ላይ ይህ ዋጋ ውድቅ እንደተደረገባቸው የተገለጸው፣ በመቀጠል ታዲያ ክሪስቶፈር እንኩኩን በዝውውር ውስጥ ለማካተትም ጥያቄ አቅርበው እንደነበረ እና ይህም ተቀባይነት እንዳላገኘ ነው የተገለጸው። ፌርሚን ሎፔስ ታዲያ በአሰልጣኝ ሃንሲ ፍሊክ የሚታመንበት ተጫዋች ነው እና ተጫዋቹን መልቀቅ ስለማይፈልጉ የቀረበውን ጥያቄ ውድቅ ማድረጋቸው ነው የተገለጸው። ፌርሚን ሎፔስ ዘንድሮ በ46 ጫዋታዎች 8 ጎሎችን አስቆጥሮ 10 ጊዜ ደግሞ አሲስት ማድረግ ችሏል። የጣሊያኑ ክለብ ኮሞ ክሮሺያዊን የ22 ዓመት ተጫዋች ማርቲን ባቱሪናን ለማስፈረም ይፋዊ የሆነ ጥያቄ ለማቅረብ ንግግር መጀመሩ ተገልጿል። ማርቲን ባቱሪና ስሙ ከዚህም በፊት ከታላላቅ ክለቦች ጋርም ሲያያዝ የነበረ ተጫዋች ነው። ነገር ግን አሁን ተጫዋቹ ወደ ኮሞ የማምራት እድሉ ሰፊ እንደሆነ ነው በትራንስፈር ማርኬትም እየተዘገበ የሚገኘው። የአማካይ ስፍራ ተጫዋች የሆነው የ22 ዓመቱ ማርቲን ባቱሪና ዘንድሮ በ45 ጨዋታዎች 6 ጎሎችን አስቆጥሮ 12 ጊዜ አሲስት ማድረግ ችሏል። ትራንስፈር ማርኬት ከ20 ሚሊዮን ዩሮ በላይ የተገመተ ተጫዋች ነውና የኮሞ ባለስልጣናት አሰልጣኝ ሴስክ ፋብሪጋስን በክለባቸው ለማቆየት ከወሰኑ በኋላ አሰልጣኙን በተለያዩ አዳዲስ ተጫዋቾች ለማገዝ በመስራት ላይ ይገኛሉ። እንግዲህ አድማጮች፣ ለዛሬ አዘጋጀውላችሁ አጫጭር የስፖርት መረጃዎች በዚሁ አጥናቂያለው። በቀጣይ በሌላ ፕሮግራም እስክንገናኝ ደህና አቆዩ።